ሰላም ጤና ይስጥልን። ሰላምታችን በያላችሁበት ይድረሳችው። ይህ ኮሪደር ጆርናል ነው። በሀገራችን ኢትዮጵያ በተለይም በአዲስ አበባና በተለያዩ የክልል ከተሞች እየተሰሩ ያሉ አዳዲስ የኮሪደር ልማቶችን በተመለከተ ልዩ ልዩ ዘገባዎችን፣ ሪፖርቶችንና እንደዚሁም የህዝብ አስተያየቶችን ይዘንበት የምን የምንቀርበው ይህ ኮሪደር ጆርናል የተሰኘው ፕሮግራማችን ነው። ስለ ፕሮግራማችን መሻሻል የእናንተን አስተያየትና ጥቆማ እንፈልጋለን። ቪዲዮቻችንን፣ መልእክቶቻችንን ከወደዳችኋቸው ደግሞ ላይክ፣ ሼር በማድረግ ይተባበሩ። ይህ ኮሪደር ጆርናል ነው። በቅርብ ቀን ይጠብቁን።